ልፋት እርግማን ነው። እርግማን ነው ልፋት። በልፋትና በትጋት መካከል ልዩነት አለ። ዝም ብሎ መልፋት፣ መኳተን፣ መኳተን፣ መኳተን፣ መልፋት፣ መልፋት፣ መልፋት። የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፕቲ ይሳቀል። እዚህ አሥራ ስድስት ሰዓት ይሰራሉ። ሁለት ሰዓት ይሰራሉ። ስምንት ሰዓት አንድ ጊዜ፣ ስምንት ሰዓት አንድ ጊዜ ግን እስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላችሁ? በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው እርግማን ነው ልፋት። ጥ ብሎ መልፋት መኳተን፣ መኳተን፣ መኳተን መልፋት፣ መልፋት፣ መልፋት። በአቦ ሰጥ የሆነ ቢዝነስ ውስጥ መግባት መሞከር፣ መክሰር፣ እዛ ውስጥ መግባት መክሰር፣ መክሰር፣ እዛ ውስጥ መግባት ከዛ፣ ይሄ እርግማን ነው። ትጋት ግን ዴሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኢፊሽንት ናችሁ። ይሄኛው በረከት፣ ስራችሁን ትሰራላችሁ። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ ነው። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለው ወንበር ላይ ይቀመጣሉ መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም። እንደው እንድች እንድች ጨርቅ እንደዚህ ይዘው እንድች እንድች እንድች እንድች እንድች እንድች እያደረጉና መቶ ዶላር ሰጥተዋቸው ይሄዳሉ። በየደቂቃው ሀምሳ ዶላር መቶ ዶላር ሀምሳ ዶላር መቶ ዶላር ማአት ዶላር ተሸክመው ነው የሚሄዱት በቀን ለምንድን? እንዴት አንተ ጫማ ትጠርጋለህ ብትለው ያመሃል ወይ ነው የሚለው ምን ማለት ነው ነው የሚለው ምክንያቱም ገንዘብ ያገኝበታል። ወደ ራዕዩ ይገባበታል። ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳሉ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ? አልኩት። ይኸውት እንደዚህ ነው ዞር ብሎ ዞር ብሎ አየኝና ዋዲሚን አለ ወይ ደግሞ ከልቤ ነው ኢንጂነር ከሆንክ ለምን ተነሳ ስነዳለ ታክሲ ያልኩት በኢንጂነሪንግ እሰራለሁ ቤት እዳለብኝ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ ገንዘብ አገኛለሁ ወደ አይን እከፍላለሁ ምን ማለት ነው አለ እሺ እሺ በቃ እንግዲህ ከኢትዮጵያ የመጣ ነው ወዳጄ ብዬ ነጭ ነው በጣም ገርሞታል በጣም ስለዚህ ጫማ ይታርጋሉ ይሰራሉ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታገጠች የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣው፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። አንድ ደቂቃ ብዘገይ አላገኘውም። አንድ ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስቲ ላይ ካልኩሌት ተደርጎ እኔም የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን፣ አጋጣሚ ነው ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መታ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም፣ መጥታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች። እና እየፈራች እንደ መጽሐፍ ላስገባ ነበር ዶኔሽን ላስገባ ነበር የፈለግኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም፣ በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ? ሆይ አለቻት። ከዛ ኢትዮጵያዊቷ ሳቀች ሳቀችና፣ አወረዳሻለሁ አለቻት። ትምህርት ሚኒስትር ሰው ታውቂያለሽ? አልኩ አለቻት። አዎ አውቃለሁ፣ ግድ የለም፣ ችግር የለም አለቻት። ትረጅኛለሽ? አዎ፣ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ከዚህ ምንድነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትር ዋጋ ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። አንድ ሜዲካል ዶክተር ደግሞ ውጭ ሄዶ መማር ይፈልጋል እና ውጭ አንድ ዘመድ የለውም። ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች፣ ከዛ አከማት አሜሪካን ኤምባሲ የምትሰራ ነች። አክምና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍላ ለህክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና፣ ግን ብቻሽን መሄድ አትችም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና ባክህን አለት፣ ፕሊዝ ታቺ ሴት። ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ? ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው፣ ራሱ ብቻ ይሰማል። እና ምንም ማድረግ አልቻለም። አሁንም ፕሌኑ ሲገባ እየሰማ እንዲህ እንዲህ ይላል ይላል። የራሱን ሲዲ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረሽም ሰው አጠገቡ ቆሞ ነበር። ምንድ ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ ትሰጠኛለህ? አሉት። እንደ ተገኝቶ ነው ሚጠይቅ። ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መተህ እንድትዘምር ፈልገናል አሉ። እኔ ነው እኔ ነው እንዴት ሆኖ እንዴት አርጋቸው አወጋችሁኝ ኔት እዚህ ላህል አውሮፕላን ውስጥ ያገኘቸው ረዥም ሰው ው እሳቸው። የአንድ ክሩሴድ የቢሊ ግራሃም ክሩሴድ ይባላል፣ በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቸርማን ናቸው። ስለዚህ ቸርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣቸው፣ ሰሙት፣ ወደዱት። ስቴዲየም መቶ መዘመር አለበት ብለውሃል፣ እና ደግሞ ያሉሁን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው፣ በግል አውሮፕላን የሚሄደው ሲገባ ኮሱ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር፣ ግን እሱ መግባት ነበረበት፣ የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው፣ ሁለቱ መገጣጠም ነበረበት። ሰርንዲፕቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ፣ መስራት ያለብህን ስራ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ፣ በሰርንዲፕቲ ይሳካል። ልክ እንደ ዩኒቨርስቲ ኮርሶች አሉ። በምድር ህይወት ማጣት ዋንዋን አለ ወድቆ መነሳት ተወቶ አለ መገፋት ተወ ስሪ አለ ኮርስ ተወስዳላችሁ። የማጣት ኮርስ ተወስዳላችሁ። የመገፋት ኮርስ ተወስዳላችሁ። ወድቆ የመነሳት ኮርስ ተወስዳላችሁ። የመጠላት ኮርስ ተወስዳላችሁ። ከጀርባችሁ ሰዎች ከንስፓየር በማር እሱም ኮርስ ነው። ኮርስ ተወስዳላችሁ ግን ለመማር ፈቃደኞች መሆን አለባቸው ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባቸው። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ ያነሰዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው በጣም ምሁር ነበረ በእኛ ዘመን። ጳውሎስ ኞኞ የተማረው እስከ አራተኛ ክፍል ነው። ራሱን የሚናገረው አራተኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። ጥያቄ የሚጠየቅ እኔ አምስተኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት አራተኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ። ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን፣ እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ወይት ረሷን ይሄ ምንድን ነው ይጠይቃታለዋል። ፕሌኑስ ገብቼ ምግቡ እንዴት እንደሚበላ ካላወቅ እጠራና ሆስተሷን፣ ምን ላድርገው ይሄንን እላታለዋል። ሲጠይቅ ሲያዳምጥ፣ ሲጠይቅ ሲያዳምጥ። ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን አምስተኛ ክፍሎኛ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝ። ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን በየቀኑ አዲክት ትሆናላችሁ። ለእውቀት ኢኩዊፕ እያረቃችሁ እየጨመራችሁ እየጨመራችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ የሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ? እኔ ሎየሩን ሳገኘው ጥያቄ ጠይቀውና አዳምጠዋለሁ። ኤክስፕሎይት ነው ማደረገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው ማደረገው፣ አዳምጣለሁ። አዲክትድ ነኝ ለእውቀት በየቀኑ ማደግ አለብኝ። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል ሁሉ እንደሰጣቸው። ሀምሳ ፐርሰንት አልሰጣቸውም እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። አስራ ስምንት ዓመት ከሞላቸው በኋላ ሊቀጣቸው ዲስፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች በለ በል ይሉታል፣ ጃር በል ይሉታል። ለምን ለእናንተ ብዬ እኮ ነው ያንን ስሳ እንዲሳረግ እንዲሳረግ እንዲሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው የወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከዘጠነኛ ክፍል ወስዶ ይጥሏቸዋል። አስራ ሁለት ከጨረሱ በኋላ ኮሚኒኬት ማድረግ አስቸጋሪ ነው። አልነበርክም፣ አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በሕይወት ያሉ ሰዎች እዚህ መካከል በጣም አመደለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው፣ ቤተ ክርስቲያን አብራቸው ሂድ። መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብላ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክቱ ደም ጊዜ ስጧቸው። በኋላ በነፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ። ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለእነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ነገሯቸው።